ዛሬም የተኩሱ ድምፅ ጎልቶ በሚሰማባት ጋዛ የእስራኤል ወታደሮች ተልኳቸውን እየተወጡ ነው። ጦርነቱን በዋናነት እየመሩ የሚገኙት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ ወደ ወዳጅ ሀገራት አቅንተው በተለያዩ ጉዳዮች ዙሪያ እየተመካከሩ ነው። ወደ ሃንጋሪ አቅንተው ከቀኝ ዘመሙ ወዳጃቸው ጠቅላይ ሚኒስትር ቪክቶር ኦርባን ጋር የመከሩት ኔታንያሁ በወጣ አግራቸው ወደ አሜሪካ ተጉዘው ከፕሬዚዳንት ዶናልድ ትራምፕ ጋር በምሳ የታጀበ ንግግር ማድረጋቸውንም ገልጸዋል። ሁለቱ መሪዎች ካደረጉት ውይይት በኋላ በጋራ በሰጡት መግለጫም የተወያዩባቸውን ርዕሰ ጉዳዮች ጠቆም አድርገዋል። ከውይይቱ አርዕስቶች በመግለጫው የተሳተፉ ጋዜጠኞች እስካቀረቧቸው ጥያቄዎች ድረስ ሰሞንኛው የአሜሪካ የታሪፍ ውሳኔዎች መነጋገሪያነታቸው ጎልቶ ቢታይም የጋዛ ጉዳይ አሁንም አነጋጋሪነቱን ስለመቀጠሉ ታይቷል። በጋዛ ስላለው ሁኔታ ተወያይተናል ሲሉ የገለጹት ኔታንያሁም አሁንም ቢሆን የጋዛ ነዋሪዎች ወደ ሌሎች ሀገራት የማስፈሩ እቅድ ያልተቀየረ ስለመሆኑ፣ ይልቁንም ስለተቀባይ ሀገራት መወያየታቸውን ገልጸዋል። በዓለም ላይ ካሉ እጅግ አደገኛ ቦታዎች ጋዛ አንዱ ነው ያሉት ትራምፕ በበኩላቸው ይህ ጉዳይ በዋዛ የሚታይ ያለመሆኑን የጠቆሙት፣ ከወራት በፊት በተካሄደው የአሜሪካ ምርጫ ጥቂት የማይባሉ ሰዎች በጋዛ ሰላም ማምጣት ይችላሉ በሚል ድምፃቸውን ለእርሶ ሰጥተዋል እስካሁን ግን በጋዛ ሰላም አልሰፈነም ሲሉም ጋዜጠኞች ለትራምፕ ጥያቄያቸውን አቅርበዋል። ትራምፕ ሲመልሱም የጋዛው ጦርነት እንዲቆም እየሰራን ነው፣ ታጋቾችን ለማስለቀቅ እየሞከርን ነው። ሂደቱ ረዥም ነው፣ ብዙ ጊዜ ሊፈጅ ግን አይገባውም።

ከሐማስ ባለፈ የጋዛው ጦርነት እንዳይቆም የሚያደርግ ስጋት የደቀኑ ኃይሎች መኖራቸውንም ትራምፕ ጠቁመዋል። በሀውቲ ላይ እየወሰዱት ያለው እርምጃም ቀጣናውን ወደ ሰላም ለማምጣት ያለመ ስለመሆኑ አያይዘው አንስተዋል። ሐውቲ ሚሳኤል ሳይቀር የሚያመርት አደገኛ ቡድን ነው ሲሉም እየተወሰዱ ያሉ እርምጃዎች በቀጣናው ላይ ሰላም ለማስፈን ያለሙ መሆናቸው ላይ አስምረውበታል። እስራኤል በጋዛ እያካሄደች ያለችው ዘመቻና በሰርጧ የሰብዓዊ ድጋፍ አቅርቦት መቋረጡ ሐማስ በአሜሪካና እስራኤል የተኩስ አቁም እቅድ እንዲስማማ የሚያደርግ ግፊት ይፈጥራል ብሎ ያስባሉ ወይ? የሚለው ጥያቄም በመግለጫው ከተነሱ ጥያቄዎች መካከል የሚጠቀስ ነው። በሰላም ሂደቶች ውስጥ አሜሪካ እየተሳተፈች ነው፣ እንደኛ ሰራዊት ያለ ሰላም አስከባሪ ኃይል በቦታው ቢኖር ግን የተሻለ ነው የሚል ምላሽ የሰጡት ትራምፕም፣ ለዚህም ነው ፊልስጤማውያን በሌሎች ሀገራት ሰፍረው ነፃ ቀጠና እንዲመሰረት የምፈልገው ብለዋል።

ከገታ የተለቀቁ ሰዎችን አግኝተው ስለማነጋገራቸውም ፕሬዝዳንቱ ጠቁመዋል። ጋዛ ለመኖር የማይቻልበት ትልቁ የዓለም ቦታ ነው የሚሉት ትራምፕ እጅግ አደገኛ ከሚባሉት ቦታዎች ውስጥ የሚመደብ ስለመሆኑም ተናግረዋል። ይህ የጋዛ ነዋሪዎችን ወደ ሌሎች ሀገራት የማስፈ የዓለም አቀፉ የፖሊሲ ማዕከል ምክትል ፕሬዝዳንት ማቴው ዱስ እንደሚሉት ደግሞ የትራምፕና የኔታንያሁ ውይይት የጋዛው ጦርነት በሰላማዊ መንገድ እንዲጠናቀቅ ለሚፈልጉ ወገኖች እምብዛም ደስታን የሚፈጥር አይደለም። ፍልስጤማውያንን በሌ ሎች ሀገራት ማስፈር የሚለው ጉዳይ እስካልቀረ ድረስ ሰላማዊ መፍትሄ ማግኘት ከባድ ስለመሆኑም ነው ተንታኙ ያሰመሩበት። ዲሞክራቱ ሴናተር ክሪስ ቫን ሆለን በትዊተር ገጻቸው ላይ ያሰፈሩት ጽሑፍም ፊልስጤማውያንን ከጋዛ ወደ ሌሎች ሀገራት ለማስፈር ካወራን ፈቃደኝነት ላይ የተመሰረተ ብሎ ነገር የለም ባይሆነዋል። ሁለት ሚሊዮን የሚደርሱ የጋዛ ነዋሪዎችን በግዳጅ በሌሎች ሀገራት ለማስፈርም የአሜሪካውያን ግብር ከፋዮች ገንዘብ ሊወጣ አይገባም ሲሉ በይፋ የፕሬዚዳንት ትራምፕን ሀሳብ ተቃውመዋል። ይሁንና ይህ ዕቅድ በእስራኤል መንግስት ብሎም በደጋፊዎቹ እጅጉን የተወደደ ነው። በካይሮ የመከሩት የግብፁ ጠቅላይ ሚኒስትር አብዱልፈታህ አልሲሲ፣ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እና የዮርዳኖሱ ንጉሥ አብደላህ ደግሞ ከጦርነቱ ማብቃት በኋላ ጋዛን የፍልስጤም አስተዳደር እንዲያስተዳድረው ሀሳብ አቅርበዋል። ለዚህም የተኩስ አቁም ስምምነቱ ወደ ነቢ ደርሱ ቀናት በጋዛ የተኩስ አቁም እንዲደረግ የሚያስችል ስለመሆኑም ነው የተነገረው። ግብፅ ቀደም ሲል ሐማስ አምስት አጋቾችን እንዲለቅና ለሐምሳ ቀናት የተኩስ አቁም እንዲደረግ የሚያስችል ሀሳብ አቅርባ የነበረ ቢሆንም እስራኤል ሳትቀበለው ቀርታል።

እስራኤል ሐማስ 11 ታጋሾችን ሊለቅ ይገባል የሚል ምላሽ መስጠቷም ተሰምቶ የነበረ ሲሆን የአሁኑ የግብፅ ዕቅድም በአሜሪካና በእስራኤል ዘንድ ግን ተቀባይነት የማግኘት እድሉ ጥያቄ የሚነሳበት ሆኗል። የፕሬዚዳንት ትራምፕ የጋዛ ነዋሪዎችን በሌሎች ሀገራት የማስፈርን እቅድ ቀላል የማይባሉ ሀገራት ተቃውመውታል። በቅርብ ጊዜያት ውስጥም ስለ ጋዛ ተኩስ አቁም ሲወራ ይህ ጉዳይ ተያይዞ የሚጠቀስ ሆኗል። ዶናልድ ትራምፕ በትላንቱ መግለጫቸው ላይ እንደተናገሩትም የጋዛ ነዋሪዎች ወደ ሌሎች ሀገራት የመስፈር የሰፈር ጉዳይ ከጊዜያዊ መፍትሄ ባለፈ በጋዛ ዘላቂነት ያለው ሰላም ለማምጣት ያቀደ ስለመሆኑን የተናገሩት የዓለም አቀፍ ፖሊሲ ማዕከል ምክትል ዳይሬክተሩ ማቲውዱስ እንደሚሉትም ይህ ጉዳይ እስካልተዘጋ ድረስ በጋዛ ዘላቂነት ያለው ሰላም ማግኘት ቀላል አይሆንም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም የጋዛ መግቢያና መውጫ ተዘግቷል፣ ይህንን ያደረግነው ግን እኛ አይደለንም ሲሉ ጋዛ አሁን ላለችበት ሁኔታ ሐማስን ተጠያቂ አድርገዋል። ትራምፕም ቢሆኑ ጋዛ ከፍተኛ ሰቆቃ ያለባት ስለመሆኗ ቢያነ እነሱም በዚህ ጉዳይ እስራኤልን አልወቀሱም። ምንም እንኳን የትራምፕ ንግግር ወደ እስራኤል የተሰነዘረ ወቀሳ ባይኖረውም በእስራኤል ላይ የተጣለው የ17 በመቶ ታሪፍ ግን በዋዛ የሚነሳ ለመሆኑን አስምረውበታል። በርካታ ሀገራትን ያስደነገጠው የታሪፍ ውሳኔ እስራኤልን ቢያካትትም ለእስራኤል ባለውለታዎች ነን በዓመት በዓመት እስከ 4 ቢሊዮን ዶላር እንሰጣታለን ለዚህም እንኳን ደስ አለሽ ልላ ተወዳለሁ ሲሉም ውስጠ ወይራ ንግግራቸውን አሰምተዋል። ጠቅላይ ሚኒስትር ኔታንያሁም ቢሆኑ በታሪፉ ጉዳይ ተቃውሞ አላሰሙም። ይልቁንም ከታሪፍ ጋር የተያያዙ ችግሮችን ቀርፋለን በሚል በቅርብ ጊዜያት ውስጥ ከአሜሪካ ወደ እስራኤል በሚገቡ ምርቶች ላይ ያለውን ቀረጥ እንደሚያነሱ ፍንጭ ሰጥተዋል። በሁለቱ ሀገራት መካከል ያለውን የንግድ ልውውጥ ለማሻሻል እንቅፋት የሆኑ ጉዳዮች ላይ እርምጃ እንደሚወስዱም ነው ጠቅላይ ሚኒስትሩ ያመላከቱት። ቤንያሚን ኔታንያሁ በአሜሪካ ባላቸው ተጨማሪ ቆይታም ከሌሎች ባለስልጣናት ጋር እንደሚወያዩ ይጠበቃል።